እዛ ሲሄድ የሚያወራው ወሬ ሌላ ነው። እናንተ ፊት የሚያወራው ወሬ ሌላ ነው። ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። እኔ ሰለችኛል። ከኔ ጋር ይወር ከጀመረ በኋላ እኔን አርላለ የሚያዳምጠው አይዞሽ፣ ሩታ የየን እህት አታልቅሺ፣ አይዞሽ ከጎንሽነን መቼም ቢሆን ማለት ነው። አብርሃን ግን እንዲ ምን ጉር ነህ? ኧረ ምን አይነት ሰው ነህ? ኧረ ምን አይነት ውሸታም አስመሳይ ነህ? እናንተ እኔ እንደ ዛሬ ልቤ ተሰብሮ እንደዛሬ ልቤን ተነክቶ አያውቅም፣ ማለት ነው ሩታ እንደዚህ ስታለቅስ በማየቴ በጣም ነው ልቤ የተሰበረው፣ ማለት ነው። ውድ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህምቱላ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላሟችሁ አላ ሀብዛልኝ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለው። አለ ያግብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። ወዶችዬ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ ቪዲዮ ነው ማለት ነው። እንግዲህ እንደሰማችኋት ነው ከኔ ጋር የሚያወራው ሌላ ነው ከእናንተ ጋር የሚያወራው ሌላ ነው ሶሻል ሚዲያ ላይ የሚያወራው ሌላ ነው የተወሳሰበ ነው ውስጤ በጣም ተጎዳ እንዲሁም ደግሞ እኔን አያደምጠኝም እንግዲህ ለሴቶች ነው የመጡት በእኔ ህይወት ከኔ ህይወት በኋላ የመጡት ሴቶች ናቸው የሚያደምጣቸው ብላለስ ማለት ነው እውነት ለመናገር በጣም ነው ልብ የሚሰብረው በጣም ነው የሚያሳዝነው ማለት ነው አብርሃን ግን በጣም የምትገርብ፣ በጣም እኔ እንጃ፣ በጣም ተራ ሰው ነህ። እኔ ምን እንደምልህ አላውቅም ማለት ነው። በዚህ ልክ በዚህ ልክ ሴት ልጅን ማስለቀስ፣ በተለይ ደግሞ ለሩታ አይገባትም ነበር ማለት ነው። ለሩታ በዚህን ሰዓት የሚገባት ማስለቀስን ሳይሆን እንክብካቤ ነበር የሚገባት ማለት ነው። የተሸከመችው እኮ የአንተ ልጅ መሰለኝ የተሸከመችው ማለት ነው። እጅግ በጣም የወረድ ወራዳ አስመሳይ ነህ አስመሳይ ማለት ነው። በእርግጥም ውድ ተመልካቾች ዛሬ ብዙም ባላደምጣትም በተወሰነ መልኩ ነፃነትም አድምጫት ነበረ ማለት ነው። ምንድን ነው እያለች የነበረው ከኔ የሚያወራው ሌላ ነው፣ ከካሜራ በስተጀርባ የሚያወራው ሌላ ነው፣ ከካሜራ ፊት ለፊት የሚያወራው ሌላ ነው። ሁለት አይነት ወሬ ነው የሚያወራው እያለች ነበረ። እኔ ግን ሳስበው እዚህ ላይ በሴቶች ላይ እቃ እቃ ጨዋታ የሚጫወት ነው የሚመስለኝ አብርሃም ማለት ነው። እጅግ በጣም የወረድክ ማለት ነው። እጅግ በጣም ብዙ ዋጋ የከፈለችልህ ነበረች ሩታ ማለት ነው። ለዚህ የመድረስህ ዋና ሩታ ናት። ትላንትና በመጣች ጥላ በሄደች በነፂ አትቀይራትም ነበር። እኔ የገረመ የእውነቴን ነው ምላችሁ ይዟት ሹሩሩ ይዟት ቡታጀራ ድረስ ማለት ነው። ነፂ ግን እውነት በዚህ አጋጣሚ የስራሽን ይስጥሽ። የነዚህ ልጆችን ህይወት የመጠበጥሽ አንቺ ነሽ ነፂ ማለት ነው። የእውነት የምታፈቅሪው ወንድ ቢሆን አብርሃም ዛሬ አልነበረም የምትመጪው ማለት ነው። ያልሆኑ ቪዲዮዎችን ሲሰሩ እውነት የምታፈቅሪው እና የምትወጪው ቢሆን ምን ዘማን ነበር፣ ድሮ ነበር የምትመጪው ማለት ነው። ያ ሁሉ ቪዲዮ ሲሰሩ ከሩታ ጋር በዛን ሰዓት ነበር የምትመጪው ማለት ነው። ዛሬ ላይ ግን ሆን ብለሽ የመጣሽ ነው የሚመስለኝ ማለት ነው። ነፂ ሆን ብለሽ ማለት ነው። አንቺም እኮ ሴት ነሽ ነገ የሚገጥምሽን ነገር አታውቂም። እውነቴን ነው፣ የሚገጥብሽ ነገር አታውቂም። ምናልባት እንኳ በጥፉ በሩታ በጥፉ አንቺ የሚመጣብሽ ይመስለኛል። ገባሽ አደለም? ነጌ እጥፉን የምታገኘው ነው የሚሆነው ማለት ነው። ሴት ልጅ ሆነች፣ ሴት ልጅ የማስለቀስ ለዛውንም ሁለት ነፍስ ሆና እርጉዝ ሆና ማለት ነው። የት ነበርሽ እስከ ዛሬ ድረስ ማለት ነው? የት ነበርሽ? እውነት አንቺን አብርሃም የምታፈቅሪ የምትወጁ ከሆነ እውነት የምትዋደዱ ፍቅረኛሞች ከሆናችሁ የት ነበራችሁ? እኔ እንደሚመስለኝ እውነት ቤተሰብ እዚች ጋር እውነቱ ስንነጋገር ዛሬ ላይ ሆን ብላ የመጣችው ነፂ ከአብርሃም ጋር ተነጋግራ ህይወቱን እስከሚቀይር ድረስ ከሩታ ጋር ሆኖ ህይወቱን እስከሚቀይር ድረስ የጠበቅሽው ነው የመሰለኝ ማለት ነው ነፂ ማለት ነው። ግን አይበጅሽም። እንደዛ ማስበሽ ከሆነ አብርሃም ወደ አንቺ ቢመጣ ነገ ጥሎሽ ነው የሚሄደው ማለት ነው። አይበጅሽም። እኔ በሴቶች ላይ ሴት ሆናችሁ ማለት በሴት ላይ ሴት ሆናችሁ እንደዚህ አይነት ግፍ የምትጨርሱ አንዳንድ ባንዳና ቆሻሻ የሆናችሁ ሴቶች ማለት ነው። እኔ በጣም ነው ግርም የምትሉኝ ከወንዱ በላይ ማለት ነው። ሴቶች ሴት ናችሁ እኮ፣ እንዴት ነው ሴት እህታችሁ ላይ ተደርባችሁ እንደዚህ አይነት ነገር የምታደረጉት? ይህ ሰው ቤት የምታቆሽሹት የሰው ቤት የምታበላሹት እህቶቻችሁን የምታስለቅሱ ማለት ነው በእኔ ላይ የመጣሽው አንቺ ነሽ ስትይ ነበረ በአንቺ ላይ ከመጣች እንደዚህ አይነት የፍቅር ፍቅር ጨዋታ ሲጫወቱ ቪዲዮ ሲሰሩ ሲሳሳሙ የት ነበርሽ አንቺ ሆን ብለሽ የሩታ ህይወትን ለማበላሸት ነው የመጣሽው አንቺ ነጽ የምትባይ ባንዳ ማለት ነው እውነት እንደዛ ለማድረግ ከፈለግሽ ግን እንደው የስራሽን ይስጥሽ አንቺም ማለት ነው አንቺም ተራሽን ስታለቅሽ እኔ ሩታዬ አይዞሽ የኔ ጀግና የኔ አንበሳ ማለት ነው። ደግሞ ከሶሻል ሚዲያ ጥፊ ጥፊ የሚሰራውን ቪዲዮ አትመልካቸ አትበሏት እና ቤላ ማለት ነው። ምን ሆናችሁ ነው ወይስ ተባብራችሁ ነው? እናንተ እንደሚመስለኝ ያው ምን አክል ተወዳጅነት እንዳላት ስለምታውቁ ነው። ሩታ እውነት መልእክቴን እንድታደርሱልኝ ይፈልጋለሁ ማለት ነው። ሩታዬ ከሶሻል ሚዲያ በፍጹም መጥፋት የለብሽም እንደው ከበፊቱ በበለጠ ከበፊቱ በበለጠ ቪዲዮ እየሰራሽ ነው መልቀቅ ያለብሽ ማለት ነው በፍጹም ብዙ እህቶችሽ ከጎንሽ ነን ማለት ነው። እኛ መቼም ቢሆን መቼም ከጎንሽ ነን የእኛ አንበሳ ማለት ነው። አንበሳ ናት፣ ወደዳችሁን ጠላችሁ ማለት ነው። ጀግና ናት። አንዳንዶቻችሁ ሴት ሆናችሁ በሴት ላይ የምትፈርዱ እ እጃችሁ እየጠቆማችሁባት ያላችሁ ዋ ለራሳችሁ ነጌ ወይ በራሳችሁ፣ ወይ በእህታችሁ፣ ወይ በቤተሰቦቻችሁ እንደዚህ አይነት ነገር ይደርሳል። በሴት ልጅ ላይ አትፍረዱ። ሴት ሆናችሁ ማለት ነው። ድሮ ለምንሽ ነበር፣ አለመነችም። አማርኛ እኮ ነው እየተናገርን ያለ ነው ማለት ነው። አማርኛ የሚገባችሁ ነገር ከሆነ እኛ አማርኛ ነው እየተናገርን የነበረው። አብርሃም ሆን ብሎ ድራማ በድራማ መልኩ የፍቅር ጥያቄ ጠይቃው እንድታ ማለት እወድሃለሁ ብላ እንድትመጣ አደረጋት እንጂ ሩታ እውነትም አፍቅረው አይደለም። ገባቸው አይደለ ከብዙ ጊዜ ከመላመድ የተነሳ ነው ወደ ፍቅር ገብተው። የፍቅር ጥያቄ የጠየቃት እሱ እንጂ ሩታ አይደለችም። አማርኛ ከገባችሁ ይገባችኋል። የቡታጀራ ልጅ አይደለችም። የአዲስ አበባ ልጅ ነኝ ብለሽ ነይ ብሎ በግድ ያመጣት እኮ። እንደዛ ነው ከእህቶቹ ጋር ተነጋግሮ ማለት ነው። ገባችሁ? ከእህቶቹ ከወንድሞቹ ጋር ተነጋግሮ። ይሄ ደግሞ እውነት እንደዚህ ሩታን ካስለቀስ በኋላ ቀጥ ብለህ ለሶሻል ሚዲያው እውነታውን መናገር ማውጣት አለብህ ማለት ነው። አሊያም ደግሞ አብርሃም እኛ እንፋታህም ማለት ነው። አንተ በጣም ባለጌ ስድ ነህ ማለት ነው። በሆዱ የተሸከመችው እኮ ልጅህ ነው። ልጅ ልጅ ዛሬ ያስለቀስካትን ነገ የወለድከውን ልጅ ነው የሚያስለቀስ ለአንተ ማለት ነው። ኧረ ምንጉር ነህ! ኧረ ምንጉር ነህ! እኔማ ሙሉውን ሙሉውን ቪዲዮዋን አድምጬ ነዚህ እመጣላታለሁ እመጣላታለሁ ማለት ነው። አንቺ ገመድ ማለት ነው። በጣም የምትገርሚ ማለት ነው። ከአንቺ ጋር ይዘሹ ስትሄጅ ባለትዳር ነው ከትዳርም አልፎ የልጅ አባት ሊሆን ነው። ከሱ ጋር ምን ልትሆኝ ነው? የትኛው አሁን ጣፍጦሽ? እውነት ከሱ ጋር ትዳር መስረትሽ ልትኖሪ ነው ወይስ ምንድን ነው? አረ አንዳንዴ እስኪ እፈሩ ሴቶች፣ እስኪ አንዳንዴ እፈሩ ዴ ነፃነት፣ ምን ሆነሽ ነው? አይንሽን ግለጪ እንዲ እንጂ። የሰው ቤትን በጥብጠሽ ባልና ሚስትን አላያይተሽ አስለቅሰሽ እህትሽን ለራስሽ የምታደርጊው ወንድ ባላይሆንሽም ነገ ማንቺም ተራሽን ወይ አሸክሞሽ ወይም ማስወልዶች ነው የሚሄደው ማለት ነው። እንደዚህ አይነት ባንዳ እና ቆሻሻ ሴቶች እፍ! እኔማ እንዴት እንደምጠላችሁ እንዴት እንደምጠየፋችሁ እንዶ አፈሬ ያስፈላችሁ እና ሩታዬ አይዞሽ። እኔ ቤትሽ ባትለቂ በጣም ደስ ይለኝ ነበር። ነገር ግን ወደ ቤተሰቦች በመሄድሽም በአንድ በኩል ደስ ብሎኛ እረፍት ታገኛለች ማለት ነው፣ እንክብካቤ ታገኛለች፣ ከእንደዚህ አይነት ውጣ ውረድ ትገላገላለች ማለት ነው። ማን እንደምዬ ቤት፣ ማን እንደ እናት ቤት ማለት ነው። አንዳንዶቻችሁ አላችሁ ትናንትና ጥለሽ ወጣሽው ቤት እናትሽ፣ እንዴት እናት እኮ እናት ናት፣ እንደ እናንተ አይደለችም። እናት እናት ናት። እምዬ ለልጆቿ ምንም ብትሆን ክፉ አይደለችም። የፈለገውም ልጇ ብታጠፋ፣ የፈለገውም ልጇ ቢያጠፋባት ነውሩን ሸሽጋ ትቀበለዋለች ማለት ነው። እናንተ ግን አንዳንድ መጥፎ ኮመንት የምጽፉ ባለጌዎች እውነት